ሰልፎ የማያመጣብን ታታ የለም። እግዚኦ እግዚኦ እግዚኦ እግዚኦ እግዚኦ የማያመጣብን የለም። ይሄ የዋሃቢ እስላም ስልጤ፣ የዋሃቢ እስላም እሱ አሁን ከፍታለሁ የሚል ከሆነ እኛም በደንብ አድርገን ጥያቄ እንጠይቃለን። አሁንም ጥጋብ ነፍቶ ትመጣለሁ የሚል ከሆነ እስልምናው ሊጣብኩታችሁ። ይሄ ፎይ ነው ያለው። ኬት እንዳመጣው እግዚአብሔር ይወቅለት። እዛ ለእንትኖቹ ሊጡን ያቦካሉ ሊጡን እንደ ሴት ብልት ይገናኙታል እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገነኝ በእውነት በእውነት ይህ ቁርአን የሚፈቅድ ከሆነ አዲሱ የሚፈቅድ ከሆነ ይሄ በጣም ጠያፍ ነው በዚህ ዘመን የሚደረግ ከሆነ አላቅ እና ዳቦ ቤት መብላት ነው በቃ እንግዲህ ሌላ ምን ይደረጋል ምን ምን አማራጭ አለ በእውነት ይህን ሰሙ። እኔ ያልሰማሁት ጉድ የለም። በእውነት እንዲ አይነት ነገር እንደሆነ አላውቅም። ያልሰማሁት እንትን የለም። ይህን ድሮ አላውቅም በእውነት እኔ ድሮ አላውቅም። እነሱ አሁን ዘመ ከወዳጅህ ከራስ ገዛ ለሌላው ሽጥ የሚል መፈክር አላቸው። ከለክርስቲያኑ ለክርስቲያኑ ምናምን መሸጥ ለመግዛት፣ ግን እስላም ጋር ሄደ የሚሉት ነገር አለ እና አሁን እንግዲህ ቅርፎ ያላመጣው ጣጣ የለም ሊጥ ተደርጎ አሁን ሊጥ ተደርጎ እሺ በዛ ተቀላቅሎ ዳቦ ቤት ይሸጣሉ ምንድ ነው በእውነት መስማት የሌለብንን ነገር ሁላ ነው ይሄ ቲክቶክ አምጥቶ ያሰማል እና በጣም በጣም ምን አይነት ዘመን ላይ እንደተፈጠርን ምን ምን አይነት ዘመን እንደመጣ። አሁን ንፅፅር ብላችሁ አቡ ሀይደር እግዚአብሔር አያሳድርህ አንተ አህመድን ጀበል እንደ ጅፍልል ያርግህ። ንፅፅር ብላችሁ አምጥታችሁ ሰውን ሁላ ሌላ ነገር ውስጥ ከተታችሁ። እማናውቀውን እማ ሰምተን እማናውቀውን ነገር ነፎይ አምጥተው አውጥተው ዛሬ ሌላ ሌላ ታምር ምን ሰማ ሆን ሊሊት እንትን ይላል ምናምን፣ ያም በቀደም ስሰማ በእውነት ገሊጫ እየውታው ይላል። ይሄ ኖር ነው አሰሚቼ ነው የሆኑ ሼክ ነግሮኝ ነው ቢል አለቁ። ራሴ እዚሁም በፋለጠው ነበር። ብቻ ለውጥ መጥቷል። የዋሃቢ እንጀራው ገመዱን የተበጠሰው የዋሃቢ ገመዱን የተበጠሰው ንፅፅር ብሎ በየመንገዱ አፉን ይከፍት የነበረ ዋሃቢ አው ገመዱ እንጀራቸው ይሄ ነው። ሳቲባቸው ይሄ ነው። ሌላ ስብከት አያውቁም። ሌላ ምናምን አያውቁም። አሁን ሌላ ችግር የለም። በቃ አሁን እያንዳንዱ ቁራን አጥኝ ሆነ፣ እያንዳንዱ ሀዲስ አጥኝ ሆነ። መጽሐፍ ቅዱስን እናጥና ብለው ሲመጡ፣ ቁራንን እናጥና ብለው ደግሞ ሰራዊቱ ወደዛ ሄደና በእውነት ይሄ ነው። ሌላው እሸቱ መለስ ያላችሁት እሸቱ የእንጀራ ጉዳይ ነው። እሸቱ እንጀራ እንትን ነው እና አሁን ልወደድ ባይ ነው ብሎ ነው። እና ብዙ ባንረግጠው ብዙ ባንረግጠው ጥሩ ነው ባይ ነኝ። ያሳዝነኛል። የኛው ሰው ነው፣ የኛው ሰው ነው እና ባንረግጠው። ቲቪቷ አለች ምኑ አለች። ግን ደግሞ ለክፉ ባንሰጠው። እኛ መቼም ቅጥቅጥ ጠርገን በዛው ማጥፋት ነው የምናውቀው። ደግሞ ማቀፍም ሰብረን መጠገንም እንደምንችል ብናሳየው እና ስህተቱን አውቆ አውቋል። ገብቶታል። ክው ብሏል። ደንግቷል። እሱ የሚናገረው ሁሉ በቃ የሊቅ እሱ የሚናገረው ሁሉ የምጡቅ አይምሮ እሱ የሚናገረው በሙሉ በቃ የተለየ አድርጎ በካሜራና በኤዲቲንግ ሰው ጭንቅላት ላይ ጌም መጫወትና ቢዝነስ መስራት የሚፈልግ ሰው ስለሆነ አሁን ያቺን በመናገሩ ሚዛናዊ ሆኖ ምናምን ነው ያደረገው። ግን ግራ ቀኝ አይቶ የሚተነፍስ ይመስለኛል፣ እና ምንም ቢሆን ደግሞ ይቅርታ ልብ ሊኖረን ይገባል። አድምተን ማጥፋትም የለብንም። ከደነገጠ ይበቃል በቃ። እነሱ እንደዚህ አስደንግጠው አይደለ? አስደንብረው ይቅርታ ምናምን የሚያሰኙት ስለዚህ፣ እኛም ደግሞ ይሄኛ ልጅ ቆንጠጥ አድርገን ትልልቆቹ ደግሞ የምታውቁት እሸቱን እረፍ፣ አቅምህን ወቅ፣ ልክህን ወቅ። ለገዳም ገንዘብ መሰብሰብ በኮሚሽን ለቤተ ክርስቲያን ገንዘብ መሰብሰብ በኮሚሽን። አሜሪካ ሄድ፣ አሜሪካ የወሰደችው ቤተ ክርስቲያን ናት። ለካሊፎርኒያው ቤተ ክርስቲያን ለመነ፣ ቤተ ክርስቲያን ላከችነት። ቤተ ክርስቲያን የላከችው ደብዳቤ ቅቡል ነው። አሜሪካ የትም ብትሄድ ጌጠ ቤተ ክርስቲያን ናት። ውበት ቤተ ክርስቲያን ናት። አምላክ ሲሰደብ ሲንጓጠጥ መጽሐፍ ሲጻፍበት አፍህ ዘግተህ ይህን ብናገር እኔ ክፍለ ሀገር ሲሄድ ምናምን አይለቁኝም ብለህ ዝም ብትልስ? ዝም ብለህ ስራህን ስራ አንተ። የግድ ሃይማኖቱ ላይ አስተያየት መስጠት አለብህ እንዴ? ስለዚህ ይሄንን እሸቱን ትንሽ ፍሬን ብንይዝለት፣ ደግሞ እሱም ጥጋበኛ ነው የሆነች ነገር ይላል። ያው ውደቅ ሲለው ተሰበር ሲለው ያላትመዋል እሱን መክረን ያገለግል፣ ለቤተክርስቲያን ያስፈልጋታል። በእውነት ወጪ ተሰባሪዎች በአንድ ሆን ነግ በኔም ነው። እኔ አሁን ለራሴም ነው ነገ የተዘጋጀልኝን እኔን የማውቀው ሳት ብል የሆነ ነገር ቢገኝብኝ እዚህ ሶስት ሺህ ሶስት መቶ ሰው አደል ያለው። አሁን አንድ ሰው አንድ ሰው ተንበርክኮ እግዚአብሔር ወይ እንደው ይቅር በለው የሚል የለም። የታባቱ ንስና አቤት፣ የኮመንት ማት ያኔ ነው ማየት እግዚአብሔር አታሳየኝ። መድኃኔዓለም በጊዜው በጊዜ ውሰደኝ። እኔ ጥለኸኝ ለንክሻና ለበላተኛ ሰጥተኸኝ አምላኬ ሆይ መግቢያ አታሳጣኝ። እንዲያው ያን ቀን አታሳየኝ፣ ያን ቀን አታሳየኝ። አቤት ወቀ፣ አቤት፣ አቤት። ሞጣ ሞጣ ቀረ። አላልኳችሁ ነበር ወይ? እኔ ድሮም ተናገሬ ማን ሰምቶ። ብሪጅስቶን ግቢበት፣ ግቢበት። ይሄን ያደረግ የቆጡ

እሱን ግሻ አሳልፈ አቤት የጎንደር እስኳድ አቤት ግንቦት ሰባት አቤት ባልደራስ ባልዲራስ አቤት አፋድ ይ አቤት ወነግ አቤት ወያኔ ረ እኔ የሌለውበት ገንዘብ ስብሰባ አማራ አኪላ የፎይንና የወንድሞቻችንን አገልግሎት የአማራ ሀገር ሙስሊም ማምና አኪላ ስራ። ጸሎታቸው ጠዋት ይነሱና ዘር ያቆብ ይጸልያል። ዘር ያቆብ ይንበረከክና አቤቱ አምላክ ሆይ፣ የዕለት አጀንዳ ስጠን፣ የዕለት አጀንዳ ስጠን ጌታ ሆይ፣ የዕለት አጀንዳ ስጠን ብሎ ይዘለያል። ከዛ ዞር ዞር ዞር ዞር ሲል ሞቅ ያለ ጨዋታ ያለ ወይ ክርክር ያለ፣ ከዛ ያችን ይጽፉና ይነጋገራሉ። ምን እንግባበታው አገው አገው ብለን እንግባ እንትናን እንውረድ ብል ነፎይ የሚባሉት ብዙ ሰው ደግፏቸዋል። አዎ ነ ዘመድኩን ምናምን ደግፏቸዋል። አዎ ተቃራኒ ሆነን እንምጣ፣ እናስገባዋለን። ከዛ ደግሞ ይሄ ነፎይ ቡድን አካባቢ ያለው ገና ጎጋ ነው። ገና የዚህ የቲክቶክ ፖለቲካ አልገባውም። የአገሪቷ ፖለቲካ አልገባውም። ያቅም። ከዛ ዘው ብሎ ይገባል። አንድ ማን የሚሉት ልጅ በቀደም ስለነቆሩት እነ አኪላ ጋር ሄደ። እነ አኪላ ሀያ ሰው እያዳመጣቸው እሱ መልስ ሊሰጥ እዛ ሲሄድ የዚህ ሰውዬ ሰባት መቶ ሰው አብሮት ተከትሎት ሄደ። እዛ አስተዋወቀ ማለት ነው ለእነ አኪላ። መድኃኒቱ ምንድን ነው? እነሱ ብቻቸውን ኢንጆይ እንዲያደርጉ መተው ነው። ትንተናውን ለእነሱ ትተውና አንተ ዝም፣ አለመግባት፣ አለማጫጫ፣ መልስ አለመስጠት። ለእነሱ መልስ ሰጠ ማለት እንጀራቸው። አንድ ቀውስ አለ ቀውሳለ ስሙን ከጠራው እራሱ ሌላ እንጀራ ነው ምጋግርለት። አንድ ቀውስ ጴንት ያለ አንዴ ጎንደሬ ነኝ፣ አንዴ ትግሬ ነኝ፣ አንዴ ኦሮሞ ነኝ የሚል ሃይማኖት የሌለው ወሴ ያለ አንድ ስሜን በቃ ሁሉ ጊዜ እንደ እኔ ማልስ አልሰጥ። ቢያወድሰኝ ቢያመ ማልስ አልሰጥ። እኔ ከወሴ ጋ ምናለ ይዘገንነኛል። ገና ብቅ ሲል ቋቆደ ላይ ነው የሚለኝ መስማት በካልክ ወይ ደግሞ ከውጭ ሆኖ መስማት። ስለዚህ ነፎይ ምናምን አያቁመሆን የፎይ ልጆች ምናምን አያውቁም። እናንተ የተሰጣችሁን ሰርክል ብቻ ይዛችሁ ሰርክላችሁ ላይ ማጠንከር መስራት። ዘመድኩን ሲመጣ ከሱ ጋር ትላተው ምናምን ጋር ሴራ አለ አለን የመልስ አትስጡ። እኔ እንኳን ብኖክራችሁ ማለት ነው እዛው በሰርክላችሁ ላይ እናንተ እኔ ስኖቁራችሁ እኔ ጋር መጣችሁ ማለት እናንተን ተከትሎ ብዙ ሰው ይመጣ በዚህ እናኪላ ለነ አኪላ ለነ ወንድማችን ዘርሽ ህይወታቸው እነሱ አሳ ናቸው፣ ሕዝብ ደግሞ ባህራቸው። ስለዚህ ባህሩ ከደረቀ አሳው ብሎ ይሞታል ማለት ነው እና እነሱን እናበእናኪላ የሚቀየም የለም አሁን አሁን ያኔ ስትመጣ ምናልባት እንግዲህ እግዚአብሔር ካለ ንታረጅንትን ይሆናል እንጂ ምንም እንትን የሚል ነገር የለም። ስለዚህ አሁን ለእነሱ መልስ መስጠት ማለት እንትን ማለት ነው። እነ እፎይ በቃ የተሰጣችሁን እዚህም እዚህ ማየት የለም። የእናንተ ጸጋ በቃ ሱረቱ አል ምንትስዬ ሱራ ስዬ ምናምን አለቀ። እዛ ሲመጡ እንዲህ ነው እንዲህ ነው ማለት በዚህ በኩል ፖለቲካ በዚህ የሚመጣ እያለ እና አልማዝ ባለጭራ ተሰበሰቡና፣ እፉ የሚባል ፖለቲካ ነው፣ ዘመድኩንን ሰድቦታል፣ አባይነህ ካሴን ሰድቦታል ምናምን ምናምን። ከዛ እኔ ዘልዬ ገብቼ እንትን መስላችኋለሁ፣ ላይክ ፈላጊ፣ ኮመንት ፈላጊ፣ ሼር ፈላጊ። ከዛ እኔ ጓ ብዬ ሂጄ እፉ እንደዚህ ብልሃል፣ ይሄ ሌባ ኦህዴድ ነው የላከው፣ ወያኔ ናት የላከችው፣ እዚዬ እንድለው ፈልጓቸው

እሱ ብቻ ነው እንደወከተኝ፣ ኦርቶዶክሳዊ ሁሉ አፉን ሲከፍትብኝ፣ ሲያስታውቅብኝ፣ ሲጸዳዳብኝ አለ እንዴ። ኖሮ ይኸውልህ አሁን እዚህ ውስጥ ያላችሁት እናንተ ራሱ እዚህ ውስጥ ያላችሁት ዘመድኩ እንደዚህ ያለ ዘመድኩ እንደዚህ ያለ እንደ ኩፍኝ ወጥቶላችኋል አይደል? እንዲህ አሁን ከኔጋ ሞጥ ብላችሁ የቀራችሁት እኔን ያምስድበኛ አለ። ለእናንተ መልስ ሰጣሉ? አልሰጥም። እግዚአብሔር ወይ እውነቱ ግለጽ ብላቸው ወደፊት አምታቸዋል። እኔን መሞለጭ፣ እኔን መሞገት፣ እኔን መተቸት መብት የለ እንዴ ማንን ምር አሉ። ቄስ አልምር ጳጳስ አልምር መኖሲ አልምር ፖለቲከኛ አልምር ሯጭ አልምር ስልጤ አልምር አማራ አልምር ትግሬ አልምር ወያኔ አልምር ኦኖግ አልምር ምናምን ያገኘውትን አ እንደምጨረግደው ያገኘውትን። ታዲያ እኔ የመናገር የመተቸት የማንጓጠጥ የማበሻቀጥ መብት ካለኝ እኔ ማለት በሻገጠው ማን አባቱ ልስና ነኝ። መተቸት አለብኝ፣ መወጠን አለብኝ፣ የካርቱን እንትን ስዕል ተሰርቶ መደረግ አለብኝ፣ መሰደብ አለብኝ። እና ግብረ መልስ ከሌለ ታዲያ እንዴት ይሆናል? እኔ ቅዱስ ነኝ እንዴ? እኔ ጻድቅ ነኝ እንዴ? እኔም ማልተቸው ማልነካው ማን ስለሆንኩን? ለእኔ የተሰጠው መብት ለአንተ አለ፣ ለአንቺ አለ ውረዴብኝ፣ ውቀጥብኝ። አሁን ደስ የሚሉኝ እኔ ጎጃሞቹ፣ ደስ ጎንደሮቹ ብዙ እንደው ያው እነዚህ እስኳዶቹ የፈለገ ቢልም እንደ እንትን አይደለም። እነዚህ ጎጃሚዎቹ፣ ሸንጎዎቹ ግን ያው እንደምታወቸው ናቸው። ማደዴ ዘመዴ አስር ገጽ እንደጻፉ እኔ ሄነ ሸበሉ ስጋ ቆራችሁ አማናቢ አማናላብለትን የሚያኮስ እንኳን አሁን ደክሞታል። አልማዝ ባለጭረዋም ደከመቸው። በቃ ደቀ ጥሏን አወረድኳት። ኩሩ አንድ ነገር ስትባል ነው የአማራ ልጆች እኔ ባለጭረዋ ዛሬ ታለሽ እስቲ ገቢ ትላለች። እኔ ማስነጥሰውን አውቃለሁ። ስለዚህ እፎይም እኔን መተቸት መብቱ ነው። ይሄው ባሰ ኮ ከኔ ባሰ። እኔ እንኳን ዋቢ ምናምን ነው ምለው። ይሄው እፎይ ከኔ ብሶ ጉጫ ለ አሁን በዚህ ሰዓት እኔ ታዲያ እፎይን ማገዝ ነው ስራዬን ያቀለልልኝ እኔ የምሰደብበትን የተሰደበበት እኔ የተሰቃየሁበትን እኔ የተሰቃየበት እኔ የተከሰስኩበትን የተቀሰሰበት ቅፉ ነው። እፎይ ኦህዴድ ሊሆን ይችላል፣ መብቱ ነው። እፎይ ወያኔ ሊሆን ይችላል፣ መብቱ ነው። እፎይ ሻቢያ ሊሆን ይችላል፣ መብቱ ነው። እፎይ ፋኖ ሊሆን ይችላል፣ መብቱ ነው። እፎይ ብሔሩ እዚህም እዚያም ሊሆን ይችላል፣ መብቱ ነው። እፎይ የፖለቲካ አመለካከት የራሱ አለው፣ መብቱ ነው። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ልጆች ነን፣ አንድ ድግማ አንድ ቀኖና ያለን። በዚህ እኔ ከእፎይ ልዩነት የለኝም። እፎይ ከእኔ ልዩነት የለው። እፎይ ኦነግ ለምን አይሆንም? እፎይ ውጭምቡራዊ ለምን አይሆንም? እፎይ ማሌዥያዊ ለምን አይሆንም? እኔና እፎይ በሃይማኖት አንድ ነን። እዚህ መታንተ እፎይ እንዲ ነው። እፎይ እንዲ መብቱ ነው ለምብል ፍልስጤም እንደበደበች ያ አላህ እስራኤል ኢራን እንደበደበች ያ አላህ እስራኤል እንደዚህ ያደረገች ይላል እዛ ያለውን ፍልስጤማዊ በደም በምን አንድ ሆኖት ነው አይደለም አንድ ያደረጋቸው አላህ የሚሉት አምላካቸው እስልምና የሚሉት ሃይማኖታቸው እኔ ከፎይ ጋር እነሱ ይዝቦላ ናቸው እነዚህ እዚ ኦነግ ናቸው በፖለቲካ እንኳን ይለያያሉ በሃይማኖት ግን አንድ ናቸው እስላም ሁሉ ባለበት ሳዊው ለእፉ ሲሆን ኦሮሞ ነው፣ አገው ሸንጎ ነው፣ እስኳድ ነው ላለው እንዲ አልልም አልልም አልልም። እስኳድ የምለው በፖለቲካ በሃይማኖት አንድ፣ ሸንጎ የምለው በፖለቲካ በሃይማኖት አንድ፣ በሃይማኖት አንድ ይህም መለየት አለብህ። ለዚህ ነው እነ ሸንጎ ያችን ይዛ መጣ ቤተልሔም። አታውቁትም። የሚሰጧትን ያውቀው ናቸው። በእምነት አንድ እስማኤል እድሪስ የእመቤታችን ወዳጅ ነው። የእመቤታችን አገልጋይ ነው። የቅድስተ ማርያም ልጅ ነው። እና ተጻጽፈናል፣ ተነጋግረናል አደል ስሚሽ እስሚሽ እስማኤል ዳዊት እድሪስ ኦርቶዶክሳዊ ነው። በነገራችን አናዳን ያለው ኦርቶዶክሳዊ ነው። አሁን ስጨርስ ይጽፍልኛል። ስሜን አታንሳው ብዬ ነበር፣ ግን በጥሩን ያነሳው ብሎ አሁን ስጨርስ ይጽፍልኛል። በጣም ይወቅቱኛል፣ ይደልዙኛል። እወቅታቸዋለሁ፣ እደልዛቸዋለሁ። ይሁን እኔ እናት ተንፈሰዋል አይደል? እዚያ አካባቢ ንገሩኝ እስቲ አንድ ሁለት ሰው አይ ይቀራል የምትሉኝ ካለ፣ ከፍ ያለው ጌጡ ተው፣ ጠብጣባ ነው። ሁለት ሶስት እንትና ያለው እችን እጅን እጅ ተመልከቷት። እችን ላመጣላችሁ ነው።